ቢልዲንግ ላይ ነው። አሁን ቢልዲንግ ውስጥ ምንድን ነው ነው ነው? ናገር እዚህ ቢልዲንግ ላይ እንደዚህ እንደዚህ ተብሏል ብለው ሴኩሪቲዎቹን ማናገር። ዲ ዋን ስንተኛ ፍሎር ላይ? ቆይ ማሜ እንትን ብላለች። ፖዝ ናት። ቆይ ሙኒኬ ሚዩት አድርጋለሁ። ኤምኬ በውስጥ ጠይቃት እስኪ። ልኬላታለሁ፣ ቆይ እንድታየው። ኬ ጀርባ ነው ያላችሁት ወደ ሜዳው ነው መመለስ ያለባቸው። አዎ ዲዋን ስደርስ እዛው ጋር ነው። አሁን ሎኬሽኑን ላክልን። ስንተኛ ፎቅ ላይ ሩም ነንበር ተናገሪ። የግቢውን ቁጥር እኮ ነው የሰጠውሽ። የግቢውን ማለት ነው እኮ ቢልዲንግ አይደለም አይደል? ቤቱ ቪላ ነው፣ ፎቅ ፎቅ ላይ ነው እዚህ ጋር ምንም አይነት ነው። ውጪ ማርታ ማርታ ሂጂ ቪላ ነው እኮ። እዚህ አካባቢ ያሉት ቪላዎች ብቻ ናቸው

ዳምጪ አንቺ አዳምጪኛ ኤ ቢ ነው ቢ ዋን ዲ ነው፣ እናንተ ያላችሁ ዳለ ብላለች እኮ ምልክት። ማሚ ዲ የለም፣ ዲ የለም፣ ዲ ማሚ ቢ፣ አንዴ ልለፍ እሙዬ

ዲ ዋን ነው ዲ ዋን ዲ የሚባል ነገር እዚጋ የለም ሜዳ የለም የጣፈችዋ ዲ ዋን ነው ልጅቷ እየሰማች ነው ቆይ ቆይ ቆይ መስጊድ አለ መስጊድ አለ ወይ ይኸው ፖሊስም አለ እዚጋ ፖሊስም አለ

እሁ፣ ይህ የምትዋስለው ማሚ፣ ሚዩት አድርጌ ፖሊሶቹ ድምፅ እንዳይሰማ እዚህ ሚዩት አረኳትኝ። እኔ እናንተ ዝም በሉ። ሚስቱ ጮኸ። እንዴት ልክፈል? ኡ በይ፣ ኡ በይ። ቀውጩ ነው አሁን፣ መቀወጫ ሰዓት እሁ